ዳጣዬ በመጨረሻ ጉድ ሆነች። አበጌል የምትባል ከባድ እና አደገኛ ሰው ከናታን ጋር በተጻጻፈችው ቴክስት እናትና አባቷ ከውጭ ሲመጡ ዳጣ ይሄን ነገር ከናታን ጋር እንዳደረገችው አድርጋ ለእናቷ የተቀናበረ ወሬ አጠጣቻት። እናቷ የደረጀ ሚስት ደግሞ ወይዘሮ ማርታ በከባድ ሁኔታ ስሜታዊ ሆና ዳጣ ላይ ከባድና ያልተጠበቀ አደጋ አደረሰችባት። ዳጣም በድንገት አባቷ ወደ ውጭ ሀገር ለስራ ሊሄድ እየተዘገጃጀ ካለ ድምፅና ሰላማዊ ያልሆነ ነገር ሲሰማ ከተኛበት ተነስቶ እየሮጠ እነሱ ረብሻውን የፈጠሩበት ቦታ ላይ ሄደ። ዳጣን ደግሞ ከደረጃ ላይ ድፍት አድርገዋት ብዙ ደምና ብዙ ስቃይ ስለፈሰሳት፣ ደረጀ ደግሞ ደምን ባያነባ ለአምቡላንስ ደወለና ድንገተኛ ሆስፒታል አስገባት። ዶክተሮችም ከደረሰባት አደጋና ከባድ ስቃይ ውስጥ እጅግ በጣም ብዙ ደም ስለፈሰሳት የማስታወስ እድሏ በጣም ያሳስባል ብለው ተናገሩ። ደረጀም መቆጣጠር አቅቶት ስሜቱን ደም እንባ እያለቀሰ ሳለ ወይኔ ዳጣ ጭራሽ እናትሽንም በሕይወት እንኳን ካጠገብሽ ሆና ሳልነግርሽ ምን ነው የዛኔ አባዬ፣ እውነቱን ንገረኝ እያልሽ ስትለምንኝ እውነታውን ተናግሬ ቢሆን ኖሮ ይሄ ሁላ ባልተከሰተ እያለቀወጠው ማርታ ደግሞ የደረጀን ስሜት ስታየው ትክክል እንዳልነበረ፣ ቆይ ደሬ ይህች ልጅ የሲሳይ ልጅ ናት እንጂ ያንተ አብራክ ክፋይ አይደለችም፣ እንደዛ ሆስፒታል ስቅስቅ ብለህ እያለቀስክ የነበረው ለምንድን ነው ብላ ስትለው፣ እኔም ልሽ እኔን ከመጠየቅሽ በፊት የእኔም ልሽ ሆነች የጓደኛም ልሽ ሆነች ሰው ሰው በመሆኗ ይሄንን ነገር ልትጠብቅ ይገባሽ ነበር። ማርታ በጣም ተሳስተሻል። እንደ ዛሬ መወድሽን ያክል አፍሬ ብሽ አላቅም አላት። እንዴ ደሬ፣ እኔ እናንተ ኮ በትዳር ከኖር የመተማመንና የመነጋገር ጉዳይ በመካከላችን ስላለ ነው ትዳራችን የሰመረው ታውቃለህ። አሁን ላይ ግን በጣም በጣም ብዙ ድብቅ ነገሮችን እያየሁብህ ነው ብላለችው። እሱም ተናደደና ምንድነው ያየሽብኝ ድብቅ ምን ነው የዘመር ልጅ የጓደኞችን ልጅ ማምጣቴ ነው እንዴ ድብቅነቱ? ተያት አበሳጭኝ፣ እባክሽ እባክሽ ብሎ ለመናት። ከዛም ሰሞኑን በጣም ብዙ ጥያቄ አልተመለሰልኝ አለ። ሰላም የራሷን ሕይወት ትኑር ትዳር ትመስርት ብዬ ስልህ ምንም ግድ እንዳልሰጠህ ለልጆች ታስፈልገኛለች ብለሃልክ፣ ዳጣ ደግሞ የአቶ ሲሳይ ልጅ ናት እያልክ በተደጋጋሚ ብለኸኛል። እሷም በመካከል አባትሽ ማን ነው እያልኩ ስጠይቅ ምንም መልስ አላገኘሁ። ከባድ ጥያቄ ሆኖብኛል። አሁን ላይ ኤቢ ያደረገችው ነገር ልክ ነው እያልኩ እየገመትኩ ነው ብላ ስትለው ከኔ ይልቅ ኤቢና ምንሻት እንዴ ከኤቢ በፊት እኮኔ እናንቺ ብዙ ህይወት አሳልፈናል። ማርታ በጣም አዝናለሁ። ዳጣ እንደዚህ ስትሆን እስከምትሆን ድረስ ታረጊያታለሽ ብዬ አላሰብኩም ነበር አለ ሰላም። ሰላም። ውድ የተከበራችሁ የሌላ ኤንዴ መሐመድ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ዳጣ ከባድ ስቃይና መከራ ደረሰባት። ዳጣ እዛ ቤት ተቀምጣ እናቴን እባክህ አባዬ እያለች እየለመነችው ነበር። የመጨረሻ ንግግሯ ምንድን ነው? እኔ እትየንና ሰላምየን ሳይ የወለደችኝ እናቴ በሕይወት ትኖር ይሆን እያልኩኝ የምጓጓበት አጋጣሚ ነው። አንተ ግን እንዴት አስቻለህ እያለች አለችው። ከዛ ዳጣ ደግሞ ይህን ስሜታ ይሆን አባቷን ስትናገረው ምንድን ነው ያለው? የኔልሽ ልሽ ምንም ይሁን ምንም፣ ለሁሉም ነገር ጊዜ ያለው፣ እንድዛ አትረበሺ፣ እንድዛ አትሁኚ ብሎ ነው ያላት ማለት ነው እሱ ምንድን ነው ትልቁ ነገር የደረጀ በቃ ዳጣ አሁን ቤተሰቦቿን የምትሰማበት ና ማናት ወላጅ እናቷን የምታቅበት ጊዜ ስላልሆነ ብሎ አስቦ ነው። በጣም በጣም ተናዳለች እሷ። እንዴት አባይ ይህንን አያደርግም፣ እኔ ውሃ እናቴ ብላ ጸጉሯን ስታሻሻት እንዲሁም ደግሞ እሷ ላይ ተኝታ ቅምጥልጥል ስትል አንተ እኮ የአባትነትን ቦታ እንጂ የእናትን ቦታ በጭራሽ ልትሸፍናት አልፈልግም። አባዬ አንተ ለእኔ አባቴ መሆነህ ብቻ በቂ ነው። እኔ ግን የምፈልገው ከአሁን በኋላ እናቴን ብቻ ነው ብላ ነው የተናገረችው። ደረጀም ነገ ዛሬ እያለ ጊዜውን እንግዲህ እዛ አድርሷታል። በመጨረሻ ላይ ያገናኛት የሆነው የሚለው እውነት በጣም አጓጊና አንሰብሳፊ ነገር ነው። ዳጣ ግን አሁን የደረሰባት ትልቁ ስቃይና ትልቁ መከራ ምንድን ነው? ኤቢ የምትባል ሰይጣን ሴትዮ ስልኳን ከውሃ ተቀብላ፣ ውሀዬ፣ ነይ ቶሎ እኔ ጋ ተቀመጪ፣ ዛሬ አንቺ በጣም ታስፈልገኛለሽ አለቻት። ውሀም ደግሞ በጣም የዋህና ገራሚ ሰው ስለሆነች እሺ ኤቢዬ፣ እኔ ውድህት ችግር የለውም እያለች ከአጠገቧ ቁጭ አለችና እኔ እምልሽ የዳጣን ስልክ ፓስፖርዱን ታቂዋለሽ እንዴ? አለቻት። አዎ ኤብዬ ነው። ውደት አንድ ጊዜ ጉንጭ ሽልሳምሽ አለቻትና፣ ጉንጫን ሳም አደረገቻት። ከዛ ፓስፖርዱን ከፈተችላትና ስልኩን ወደ አጠገቧ ለማድረግ እንዲመቻት፣ ውሃዬ ጸጉሬ ላይ ምን እንደሆነ አላውቅም ያሳክከኛል፣ እስኪ ጠጉሬ ነይልኝ ብላ አለቻት ውሃም የዋህ ስለሆነች እሽ አለችና ኤቢ ላይ ጸጉሯ ምን አለ ብላ ጸጉሯ ማየት ጀመረች። እቺ አስባበትና ቀዳበት ስለተነሳች የዳጣን ስልክ መፈታተሽ ጀመረች። ስትፈታትሽ የናታንን ቁጥር አግኝታ መጨረሻ ላይ እንደገና ውረጅ፣ ምን አባሽ ጸጉሬ ላይ እያደረግሽ ነው? ውረጅ ብላ ከጸጉሯ ላይ አስወረደቻትና ውሃም ተቆጥታ የዳጣን ስልክ ትታ ወደ ምኝታ ቤት ሄደች። ዳጣ እና ውሃ አንድ ላይ ነበሩ። ኤቢ ደግሞ ሳሎን ላይ ቁጭ ብላ የዳጣን ስልክ ከፍታ ከናታን ጋር መጀናጀን ጀመረች። ናታንም ዳጣ እየጻፈችለት መስሎት ከሚባለው በላይ በደስታ ተሞልቶ ፍንድቅ ጥቅ እያለ ቁጭ አለበት። አልጋ አልበቃው ብሎ ብድግ ቁጭ እያለ ቴክስቱን መመላለስና መደሰት ጀመረ። መጨረሻ ላይ እወድሃለሁኝ፣ የእኔ ፍቅር፣ አንተ በጣም የምትለይነ ከእኔና ከአቤጌ የምትወደው ማንን ነው? እያለች እሷም እሱም የዳጣ ቴክስት መስሎት የተሰማውን ስሜት በሙሉ ገለጸ። መጨረሻ ላይ እንግዲህ ዳጣ በዛ ለፍ ስትል ወደ ናታን ክፍል ስትገባ ቆያንቺ አይና አውጣነሽ እንዴ እኔ እኮ አይናፋር ትመስል ነበር እያለ መቀለር ጀመረ እንዴ ናታን ምኑን አል ቆይ ቆያንተኔ ለምንድን ነው ፍጥጥ ብለህ የምታየኝ ሰሞኑን በተለይ ልክ ያልሆነ ነገር እያየሁ ነው ናታን ሌላ ነገር እንዳትፈጥር እዚህ ቤት አቶ ደረጀ አንጠልጥሎ ሰማይ እንዳይሰቅልህ እትየም ብታይ ደስ አይላትም ብላለች ኤቢ በመጨረሻ ጅንጀናዋን ከጨረሰች በኋላ ወደ እናቷ ላይ ደወለች ና እማዬ ጉድ ያልሰማሽው ነገር ጉድ ያላየሽው ነገር ዳጣኮ ጉድ ያለው ነገር አደረገች። ለናታን የተጻጻፈችለትን ብታይ በጣም ትገረሚያለሽ፣ እያለች አለች። ደግሞ ምን አረገች ኤቢ? አንቺ ተንኮለኛ የሆንሽ ልጅ፣ እንደው በየሄድሽበት ነገር እና ተንኮል የማያጣሽ ብላለች። ለማንኛውም ወደ ቤት እየመጣን ነው፣ በር ላይ ደርሰናል። ቀሪውን ነገር እንነጋገራለን አለች። አቶ ደረጀ መኪና ላይ ነበርና፣ ምንድን ነው ማርታ፣ ምን እያለች ነው? እሷ ልጅ ግን ከምልሽ በላይ በጣም በጣም ራስ ወዳድ ሁናለች። እኔ ግን ታቂያለሽ፣ ለልጆቼ ፍቅርም ስሰጥ እንዲሁም ደግሞ ስገርፍም ምን አይነት ከባድ ሰው እንደሆንኩ ታቂያለሽ። እውነቴ ነው ምልሽ ማርታ፣ እኔ አንድ ቀን ኤቢ እጄ ከገባች አለቃትም። ምክንያቱም ሁኔታዋ ሁሉ ምንም ደስ አይልም። በተደጋጋሚ የውሸት ምልክቶች፣ ራስ ወዳድነት፣ ደስ የማይል ነገር፣ በሷ እድሜ ሊደረግም ሊሰራም የማይችሉ ባህርያት እያየሁባት ነው ብሎ ተናገረ። ከዛ ልጅ አደለች ደሬ፣ ልንረዳት ይገባል። አሁን እድሜዋ ከባድ ነው። እድሜዋ ወደ ሌላ ነገር ትሄድ ግን፣ እነዚህ በቤታችን ተለምዶ የማይታወቁ ነገሮች እያየሁባት ነው ዳጣ ጋር አሁን ምን ያጣላቸዋል? ያያስኳቸው እኔ ያሳድርኳቸው እኔ። አንዷና የበሆር ልጄ ብቸኛዋ ናት እያለቻለች መሆኑን አልጠላሁም። እኔም እኮ አቢጌሌን መጠላት ይመስልሻል እንዴ ማርታ? ግን በእንደዚህ አይነት ክፋትና ተንኮል የሌለ ነገር ነው እየሆነቻለች፣ ያ ደግሞ ለእኔ ጥሩ ስሜት አይሰጠኝም፣ ብሎ ለማርታ ተናገረ። የእድሜ ጉዳይ ነው። ሁሉም በጊዜ ይሆናል። አሁን እኮ አንተ ወደ አውሮፓ ልትሄድ ነው አይደል? አይ ቤቱ ጭር ማለቱ አሁን አንተ ከሌለ እንዴት ነው መሆኑ? እያለች መጨናነቅ ጀመረች። እንዴ ማርታ እንደ ድሮ አደረገሽ እዛ። አሁን እኮ ለውሃ እንኳን ጓደኛ የምትሆን ዳጣ አለችላት። ዳጣ ከውሃ በብዙ ነገር ትሻላለች። አችኛይቱ ግን እየሄደችበት ያለው መንገድ በጣም ያሳዝናል ብሎ አለ። ተው ተውተው እንደዛ ትበል። ዳጣ እኮ ሁሌ የዋህ ሆና ብትቀር ደስ ይለኛል፣ ግን ጥሩ አይደለም። መቼም እሳት የሆነች እህት አለቻት እያለች ማንን፣ አቢጌን ወይስ ዳጣን? ዳጣ ማለት ብላ ስትል እሱም አንዳንዴ ያመልጠዋል መሰለኝ ጠቅ ስታደርገው በድንጋጤ እየፈዘዘ ይገኛል። አቶ ደረጀ በዚህ መልኩ እንግዲህ ከወይዘሮ ማርታ ጋር ቆይታውን አድርጎ ወደ ቤት ሲሄድ ኤቢ ለነገር ስለ ቸኮሌ ገና በሩን ከፍተው ሲገቡ የዳጣን ስልክ ይዛ እናቷ ፊት ቆመች። እናቷም ደግሞ ስልኩን ቀማችና ተቀመጠችበት። እንዴም አየ ለምንድን ነው እንድዝ የምታደርጊው? የዳጣን ነውር ራሱን ማባይም አንቺም እንድታውላት ነው የምፈልገው ብላለች። ከዛ አንቺ ልሽ አባትሽ ነገ ሌላ ቦታ በረራ አለሁ ስራ አለሁ። አሁን በነገር አስክረሽ ሰላሙን ልታሳጭው ነው እንዴ? ይተኛበት። ኤቢ አንቺ ልጅ ሰሞኑን ምንያቀርሽ እያቀርሽ እንደ አላውቅም እኔ እና አንቺ እንነጋገራለን፣ ግን አሁን ሰው አትረብሽ፣ ይተኙበት ብላለች። ያንን ስልክ ብድግ አድርጋ ዳጣ የተጻጻፈችውን ጽሁፍ ከናታን ጋር ለወይዘሮ ማርታ ስታሳያት ወይዘሮ ማርታ ደግሞ የናታን ቁጥር መሆኑን ካረጋገጠች በኋላ በጣም ደነገጠች። ከዛ እኔ ምለው ደ እኔ ምለው ይህ ዳጣ ስልካንች ጋር ምን ያደርጋል ብላ፣ እማዬ እንደ አጋጣሚ እዚህ ቁጭ ብላ ነበርና ስልኳን ትታ ስትሄድ ቴክስቱ ሲገባ ይቼ በጣም ተገርሚ ያለው፣ አሁንም እኮ ምኝታ ክፍሉ ናት ብላለች። ናታንና ዳጣን እዛ ተፋጠዋል። ቴክስቱን እኔ ያደለሁም የጻፍኩት ብላ አሸምጥጣለች ማለት ነው። ምክንያቱም ዳጣ ስላልጣፈችው ይህን ያደረገችው ኤቢ ልትሆን ትችላለች። ወይኔ ናታን ጭራሽ ትጫወትብኝች፣ ወራዳ ሴትዮ አለና ማንቁርቷን ይዞ ሊያንቃት ሲል ወይዘሮ ማርታ ደግሞ አንተ ባለጌ፣ ስድ እልጄ ላይ እጅህን እንዳታነሳ፣ ይህንን ያደረጋችሁት ለምንድን ነው ኤቢስ ይሄን ነገር ባተጽፈው አንተ በስልክህ የጻፍከው ለምንድነው ብላ ቀወጠችው። ውድ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።